አሰላሙ ዓለይኩም ወራሕመቱላሂ ወበረካቱ እንዴት ናችሁ? ጋ ስላቸሁ ሰላም ብያለሁ እና ስበ ዙም ላድርገው ሀውሻችን ቆሽሻ አንቻታ ፀጅን ን እንደተሎ ደግሞ ማለት አሁን ብርድ ስለሆነ በየቀኑ አይታጠብም። ሰምታችኋል እና ደግሞ ይሄ አህደሩ ማለት ነው። ይሄ አረንጓዴው ስታጥቡት አይሄድም፣ በጣም ነው የሚያስጠላው። እና ለዛ በየቀኑ አይታጠብም ነው እምላችሁ። ውሃው አይሄድም ሲታጠብ ማለት ነው። እንደምታይ ቆሽሿል። እና እንዴናችሁ? ደህና ናችሁ ወይ? የብንትም ሳይተው ቻናል ተከታታዮች ሁላችሁንም ሰላም ብያ ነው። እና ስለ ኢቃማ ሳልነግራችሁ የኢቃማ ኮ ጊዜ ተጨመረ ስድስት ወር እንደገና ማለት ነው ስድስት ና ስድስት አመት ከሁለት ወር ምን ያርጉ ምን ያርጉ ተጠቀሙ እኮ ስንት ሺ ህዝብ አሰራ። ወደ ሀያ ሺ ሰላሳ ሺ እየከፈሉ ተሰራ እኮ ምን ያርጉ እነሱማ። እንዴታ አይጨምሩ? ድጋሜ ደግሞ ስድስት ወር ይጨምራሉ። ለምን አመት አያደርጉትም ነበር በአንድ ፊታቸው? እና ላችኋለሁ፣ ጋይስ ዝም ብላችሁ መቼም እስካሁን ያላሰራ ያለ አይመስለኝም፣ በቃማ ያላሰራ ያለ አይመስለኝም። የሚገርመው ነገር ደግሞ ምን እንደሆነ ታውቃላችሁ? እቃማ ሰርተው እቤት ነው ቁጭ አሉት ማለት ነው። እቤት ስራ የለም አንድ ስራ የሚባል ነገር የለም። ከዛ ድሮ ከሚሰሩበት ስራ ወጥተዋል፣ እና እቃማ ልናሰራ ሰራ ነው ብለው ያው ሰዎቹን ጋር ባለመስማማት አሁን አንዳንድ ሰዎች እቃማ እናሰራልሽ በዚህ በዚህ ደሞዝ ካልሆነ ልቀቄ ስራውን ይሉችኋል ማለት ነው። ኧረ እኔማ በዚህ ያልሰራም ኢቃማየን አሰርች ውጭ ወጥች በሁለት ሺ ወይ በሁለት ሺ አምስት ከሶስት ሺ ሸሪክ አሰራለሁ ወይ ደግሞ ኮምፓውንድ ምናምን እሰራለሁ ይትልና ትወጣለ ማለት ነው። ኢቃማ ይሰራል ተበድረው ብዛት ያኔ በብድር ነው ብዙ ልጆች ያሰሩት ማለት ነው። ያው እንግዲህ ወርቃቸውን ሽጠው ምኑን ምኑን አድርገው ዞሮ ተሟልቶ ተሰርቶ፣ ከዛ ስራ ከየት ይምጣ? ስራ የለም፣ አሁን ላይ ማለት ነው። ስራ የለም። እኔ ጅዳ ምናምን እንዳለ አላቅም፣ ሪያድ ግን በጣም ነው። በዚህ አመት በተለይ እንደ ሪያድ ስራ የጠፋበት አገር የለም ብዬ ነው የማስበው ማለት ነው። እና ላችኋለሁ አሁንም ቢሆን ለስድስት ወር ድጋሜ ኢቃማ ለማሳደስ የምትፈልጉ ድጋሜ ስድስት ወር ጊዜ ተሰጥቷችኋል ማለት ነው። መጀመሪያ ላይ ኮ ሮብስሚላ ጊዜ ሊያልቅብኝ ነው አንሽስማ እንዳያልፍ ይሄ ድል እንዳያልፍ እያሉ ኮ በጣም በመቻኮል ነበር ኮ ብዙ ሺህ ህዝብ ያሰራው ማለት ነው ኢቃማን አሁን ግን ስድስት ወር ተጨምሮላችኋል። ማሰራት የምትፈልጉ እንደኔ እንደኔ ግን ይቅርባችሁ ወላሄ ብር ከምታካስሩ ምንም። ይኸውን ያሁን ከተሰራ ሶስት ወር ሆኖ ኢቃማየ ማለት ነው ለምንም ጠቁሞኝ አያውቅም። ለምንም ለምንም ነው የምላችሁ። ሲም ካርድ ራሱ አልገዛሁበትም። ኢትዮጵያ ልሄድ ነበረ፣ እድሜ ለጦርነቱ ኢትዮጵያም እንዳልሄድ አረገኝ። ይኸው ተቀምጫለሁ። እኔ እንኳን አልሀምዱሊላህ እድል ሆኖ አረቦቹ ናቸው ያሰሩልኝ። ብር የተወሰነ ብር ነው ያወጣሁት እንጂ ብዙ አላወጣሁም። ወደ ኢቃማየ ባጠቃላይ ከነ ከፊሉ ከነ እዳው ሁሉም ነገር ወደ አስራ አምስት አስራ ስድስት ሺ ሪያል ነበር የፈጀው ማለት ነው። እና ያው ሰዎች ናቸው ከፊል የሆኑኝ ብር አውጥተው ነው ያው ብዙውን እዳ ከፍለው ነው ያሰሩልኝ ማለት ነው። እና ስራዬም ይሄው እየሰራሁኝ አልሐምዱሊላህ፣ ምንም እንትን ያልኩበት ነገር ግን ወላሂ ይሄ ጠቀመኛል ምላችሁ አንድ ነገር የለም። ወላሂ ስራ ካላችሁ በተለይ ምንም አይሰራላችሁም። ኢቃማ ስሩ 6 ወር እስከ ዛሬ 6 ወር ስሩና፣ ደማ አላህ ያለዋለለሽ ዘላለም ዓለም። እኔ መጀመሪያ ላይ ማለት ነው በጣም ተወዛ ተወዛገብኩ ነበረ። ያኒ ምን ሊያረግልኝ ነው ይሄን ሁሉ ብር አውጥቼ ኢቃማ የሚያሰራው ምን ሊያረግልኝ? የዛሬ አምስት ስድስት አመት ቢሆኑ እንኳን አዲ ያኔ ዛን ጊዜ ገናነን ምንም ነገር የለንም ለሆነ ያኔ አሁን ላይ ግን እኔ ወላሂ ተመልሼ መጥቼ ደግሞ አረቤ ልሰራ ነው። ምን ላረግ ነው እንደ ለሆን ነው እያልኩኝ ባላሰራ እዛ ቤተሰብ ሄጀ ለማ እንግዲህ ለቤተሰብ ነው የሚጠቅመው ኢቃማ ለሌላ ለምንም ነገር አይጠቅምም። በተለይ ለእንደኔ አይነቱ ላላችሁ ያኔ እዚህ አረቤ ከአመት እስከ አመት ቁጭ ብላችሁ ለምትሰሩ ለኢትዮጵያ ብቻ ነው የሚጠቅመው። ግን አሁን አንዳንዶቹ አሉ ወጥተው ይዝናናሉ እያ ያሉ እንደፈለጉ ይሆናሉ። ግን እንደኛ አሁን እንደኛ አይነት አረቤት ተኮርትሞ ለሚኖር ሰው እቃማ ምኑም ነው ወላሂ፣ ለምንም አልጠቀመኝም። ሰራሃ እና በጣም አስቤ ነበር፣ እንዴት አርጌ ነው አሁን ይህ ሁሉ ብር ማሰራው? ባላሰራ መከራ ባሰራ ደግሞ ይህ ሁሉ ብር ከፍዬ ተመልሼ ልመጣ ነው። እንዲያስቡት እንግዲህ አስራ ስድስት ሺህ ሪያል ከፍዬ መቼም ይዤ ሄጄ እዛው ኢትዮጵያ ቁጭ አልልም፣ አይደለም እመለሳለሁ። ይሄ ሁሉ ብር አውጥቼ ብዬ ከዛ ደግሞ ተመልሼ ደግሞ ቢያንስ ወይ አመት ሙ አመት ወይ አምስት አመት ወይ ስድስት አመት እሰራለሁ። ምክንያቱም ይህ ሁሉ ብር አውጥቼ እንዴት ከዛ ደግሞ አስቡት አሁን በአስራ ስድስት ሺህ ሪያል ባወጣ ኢቃማውን ኢትዮጵያ ለመሄጃ ቢያንስ እስከ አራት ሺ በትንሹ ነው የምላቸው ወይ አራት ሺ ወይ አምስት ሺ ወይ ስድስት ሺ ሪያል ጨርሳለሁ እዚህ ሀገር የሰራኋትን ጭጭ አረኩ ይባል ነው በምንድን በኢቃማ አሻን ኤሽ አሻን ኢትዮጵያ ሄጄ ተመልሼ ልመጣ ተመልሼ መጥቼ እኮ ጥሩ ህይወት ቢኖር ኦኬ ተመልሼ ደግሞ አረብ ቤት የራሳችን ህይወት እሳ መቼ ነው የምንኖረው መቼ ያኔ ዘላለም አለማችንን የሰው ህይወት ስናኗ ኖር የማንም ማጥባህ ሁልጊዜ ታዛዥ ሆኖ መኖር በነገራችን በጣም ነው የሚሰለቸው። ወላሄ ከምላችሁ በላይ በጣም ነው የሚሰለቸው። ሁልጊዜ ታዛዥ ትንሹም ትልቁም እየመጣ ነው ይሄን አርግ ነው ይሄን አርግ እየተባላችሁ መኖር በጣም ነው የሚሰለቸው። ስለዛ ይሄን ቁጭ ብዬ ሳስበው ምን አባቱን ሳልኩኝና ደሞ ነው ሴትዮዬ በፊት ጀምራ ይሄ ቀራሩ ሳይመጣ በፊት እንትንት ላይ ነበረ እንዲሁ። እኔ በስሜ ላርግሽ ፈልጋለሁ። እንዴት አርጊ ላሰራልሽ? እንዴ ብዙ ብር እኮ ነው የሚከፈለው ምናምን ስላት ችግር የለውም ለብሩ እኛ ከውጭም ብናመጣ ኮ ያኔ ብዙ ብር ነው የምንከፍለው ምናምን ነገር ትላይ ነበር ማለት ነው። ከዛ እንደዚህ እያልን እያልን እነሱ ኔ ቢያንስ ዘጠኝ ወር ምናምን እንደሰራሁ የሰራተኛ ጣልበዋል ማለት ነው ከእንትን ከዚህ ከሰራ ለንካ ነው የሚጠልቡት። እነዚህ ሁልጊዜ ጊዜ ሀበሻ ራሱ እኔ ነኝ። ብዙ ጊዜ እዚህ ቤት የምመጣው የማውቃት ሴትየቱ ምን ዘማን ነው ምንዘማን ዘማን ዱሮ ማለት ነው፣ እዚህ ሳኡዲ አረቢያ እንደመጣሁኝ። ለዛ እኔ ብዙ ጊዜ አሁን ሰራተኞቿ በሄዱባት ሰዓት ነይ ቶሎ ትለኛለች። እመጣለሁኝ። ስራው ማሪፍ ነው፣ ስራ ይበዛል። ጠባም ቤቱ በጣም ትልቅ ነው፣ ግን ደሞዝ እንደፈለጋችሁ ነው። ይም ያኔ እናንተ ባላችሁ ታሰራችኋለ፣ ሴትየቱ ማለት ነው። ለዛ እመጣለሁኝ እሰራለሁ ከዛው ሰራተኛ ጠልበው ልክ ሁለት ወር ምናምን እንደሆና ነው መሰለኝ፣ መጣ ይሄ እንትኑ ማለት ነው ቀራሩ መጣ። ከዛ ላሰራልሽ ምናምን ነገር አለችኝ። አይ እኔ አልፈልግም፣ እኔ አገሬ መሄድ ነው የምፈልገው። አሁን ብታሰሪልኝ መሄድ አልችልም። ያኔ ትምህርቱ ትምህርት እንደት ተዘጋ ነበር አይደል፣ ይሄ ቀራሩ የመጣው ያኔ እንትን አላልኩም። እኔ ፈራ ታባ እያልኩ ስለነበረ ብዙም እንትን አላልኩም። ጠይብ ይሄ ማለት ማሰራት አልፈለግኩኝም ነበር። አይ እኔ አልፈልግም፣ እኔ ካሰራችሁ ሁ ኢትዮጵያ መሄጃ ነው እንጂ ኢቃማ ምንም ሊያደርግልኝ አይችልም ምናምን ነገር ስላት፣ አሁን ሰራተኛ እኛ ጣልበናል፣ እሷ ስትመጣ አንቺ ትሄጃለሽ ለረፍት፣ እየፈለግሽውን ያህል ወር ረፍት እንሰጥሻለን አለች ማለት ነው። ከዛ ይህን ብዙም አልጣመኝም። እኔ ዝም ብዬ ደሞዜ ደሞዝ ጠባል ልቀንስ ነው የተስማማ ነው ማለት ነው ደሞዜ ሌሸቀንሳለ አርፍ ያልሰራም እንዴ ምናምን ብዬ እየሰራሁ ሳለ ልክ ይሄ ቀራሩ ሁለት ወር ከምናምን እንደሆነው መጣኝ ማለት ነው፣ ሰራተኛይቱ መጣኝ። ከዛ ስራ ደግሞ ዚህ ሪያድ የለም። አሁን ብወጣ ቢያንስ ን እቃማ ኬድ አሰራለሁኝ ምክንያቱም በቃ ማሰራት አለብኝ ብዬ የሆነ ስራ ወይ የሆነ ኮምፓውንድ ውስጥ ሰር ያለሽ ምናምን ምናምን ትባባላላችሁ ከጓደኛ ጋር ምናምን ብዙ ወጪ ታወጣላችሁ ከዛ በወጣ ደግሞ ብዙ ወጪ ነው ጠይ አሰብኩት ቁጭ ብዬ ሳስበው ደሞዝ ቀንሼ ከዛ ያኔ ወጪውን ትችላላችሁ እኔ ምንም አይነት ገንዘብ አላወጣም ላይ ቃማ ምናምን ተባብለን ተነጋግረን ነበር ከዛ እንዲያው በጣም እኔ ሰዎቹ በጣም ነበር የቸኮሉት ማለት ነው። በቃ ኩል ሼ እኔ ፕሪንት አስቤ ቁጥሩን ሰጠኋት የኢቃማየን። ከዛ በደቂቃ ነው በቃ እኔ የሚያናድደው ነገር ምን እንደ ታቃላችሁ? ሂጄ በስማሰሰጥ አሻራ ያልወጣለ ማለት ነው እዚህ እንትን ላይ አብሽር ላይ ማለት ነው። ከዛ ጀዋዛት ሄድን ይሄ ሁሉ የሆነው እንግዲህ በአንድ ቀን ነው። እናቴ ሰዎቹ በጣም ነበር የተጣደፉት በደሞዝ ምናምን ተስማማንና ከዛ ለሁለት አመት ታደሰ የቃመው ከዛ ያኔ አብሽር ምናምን ግዴታ መክፈት ስላለብኝ ስንሄድ፣ በሞል ውስጥ ስንሄድ እንትን አልወጣ ለ የቀኝ እጅ አሻራ የወጥቶ የግራ እጅ አልወጣ ለ ጠፍቷል ማለት ነው። ከዛ ጀዋዛት ሄደን ጀዋዛት ሄደን በዛም ያኔ ሞከር ነው የለም እንትናለ እኔ በስማ ሙሉ ለሙሉ አስር ጣት የምሰጥ ነበር የመሰለኝ። ዛ በስልክ ቁጥር ዝም ብለው የሆነ ብቻ የሆነ ስልክ ቁጥር የስልክ ቁጥሬን ወሰዱ። በስልክ ቁጥሮች ኮድ ይመጣል ተባለው፣ ኮዱ መጣ። ይሄንን ሰውዬው ወዳው በአንድ ቀን የቀራ ይንትኑን፣ የከፊሉን፣ የነቅሉን፣ የቅጣቱን አርጎ ስድስት አረገው ማለት ነው። ታድሶ ጀዋሌ ላይ መጣ። ሁሉም ማዕሉማት ጀዋሌ ላይ ይመጣል፣ እኔ ጋ ማለት ነው፣ ስልኬ ላይ። ከዛ ይታይላችኋል በኋላ ላይ እንደገና እንትን ሲባል ያኔ በመጀመሪያ ደረጃ ቢሆን ይሄ ማለት መጀመሪያ ቢሆን፣ አሁን ለምሳሌ ሂጀ ሞል ውስጥ በአሻራ እንደሰጠሁት ማዕሉማት ወጥቶ ቢሆን የንትን የቀራማ ስንት እንዳለ ሁሉ ሸግ ይወጣ ነበር፣ ግን አልወጣ ላይ እኔ ማለት ነው። ከዛ መጨረሻ ላይ ስንት ይመጣል? ሰውየው ወደ አራት ሺ አምስት መቶ ሪያል ከፍሎ ከከፊል ውጭ ምናም ከፊል ራሱ ነው ይህ ከፊል አልከፈለም። የቅጣቱን የማሳደሻውን ምናምን ምናምን አርቆ በአጠቃላይ ወደ አራት ሺ አምስት መቶ ከፈልና አለኝ። ከዛ ምን ይመጣል መጨረሻ ላይ ስድስት ሺ አምስት መቶ የቀራማ መጣ ማለት ነው ከዛ አለቀ፣ ምናምን ራሱ መብሩክ ብለውኝ ምናምን። አሁን መጨረሻ ላ የቀራማው ምጥታለላችኋለሁኝ ከዛ ያም የቀራማውን ተከፈለ ሰራተኛ ቶም ያው መታለ ኔም ይህን ሁሉ ያደረኩ፣ በነገራችን ላይ በወጣ ስራ አላገኝም ያኔ። በወጣም በርካሽ ደሞዝ ነው በአንድ ሺ ብር ነው አሁን እየተሰራ ያለው ማለት ነው። ስለዚህ ለምን እዚሁ አልሰራምና አሁን ያኔ ሊሄድ ነበር። አሁን ለታ ኢትዮጵያ አሁን ጥቅምት ያለቀው ጥቅምት ላይ ሊሄድ ተባብለን ነበር። ሴቲ ቤቱ ጋ ሻህር ከምሳ ላይ ሊሄድ ተባብለን ምናምን ትኬት ሊቆርጡልኝ ሲሉ እኛው ጋ ያኔ እንትን ጦርነት ምናምን ነበረ። ቃረሁኝ ማለት እናቴ ትንሽ ቆይ ምናምን ስትል ያኔ ሰዎቹ አምነውኝ ስለሆነ የሚልኩኝ ለረመዳን ትመለሻለሽ ብለው ነው የተባባል ነው ማለት ነው። መመለሱ ያው ቢከብደኝም ግን ደግሞ አማና ነው። እነዚህ ሰዎች ገንዘብ አውጥተው ይሄ ሁሉ ያኔ መታመን አለብኝ እምነቴን መካድ የለብኝም ብዬ እሺ ብዬ ያው ልሄድ ነበረ። ከዛ ትንሽ ቆይ ምናምን ነገር ሲሉኝ አልማሁም እንትኑ ለሶስት ወር ነበረ እረፍት ልሄድ አልኩትኝ። ከዛ አሁን ያኔ ቢያንስ አሁን ብሄድ ሁለት ወር ነው የሚሆነው እንደገና ደግሞ እኔ መቅረት አልፈልግም። በተለይ ረመዳን አሁን ቢያንስ እስከ ረመዳን ሰርቼላቸው ስድስት ወር ይሆነኛል። አሁን ሶስተኛ ሶስተኛ ወር የዛሬ ቀን ስንት ነው? ዛሬ ቀን አስራ አራት ነው፣ በአስራ ሁለት ነው። ሶስት ወር ከሁለት ቀን ሆኖኛል ማለት ነው። እና እኔ እስከ ረመዳን ከረመዳን በኋላ ሊሄድ አሁን ተባብለናል ማለት ነው። ግን አልመለስም። እርግጥ እኔ እመለሳለሁ ብያቸው ነው የሚሄደው። ግን እኔ ባልመለስም እንጃ አላሁ አለምቻ ሀገሩን አይቸው እንግዲህ ተመልሼ እንግዲህ ውጭም ልወጣ ችላለሁ፣ ላልመለስም እችላለሁኝ። ምክንያቱም አንደኛ ያው አልመለስም ያልኳችሁ የሆነ ያልተስማማንበት ነገር ነበረ። የኢቃማውን ብር እዛ ስድስት ሺ አምስት መቶ መጣ እንዳልኳችሁ እዛ ላይ ያኔ በመጀመሪያ ሁሉንም ወጭ ሊከፍሉልኝ ነበር፣ የተዋዋል ነው ማለት ነው። ስለዚህ ያንን ስላላየ ነው መጀመሪያ ላየ ነውም ስለዚህ ስድስት ሺ አምስት መቶ በጣም ብዙ ነው። በአጠቃላይ አስራ አንድ ሺ ሊከፍሉ ነው ማለት ነው። አስራ አንድ ሺ ሪያል ከዛ በዛ የሆነ የሆነ ነገር ተፈጥሮ ነበር። ዞሮ ሁሉም ነገር ተስተካከል እንድንግርኳቸው ትንሽ ብር ከፍ ያለሁ እኔም ማለት ነው ብዙ አይደለም። ሰራሀ እነሱ ናቸው ሰባ አምስት ፐርሰንቱን የሚያክል የከፈሉት ማለት ነው ከዛ ያያ ስላለ አሁን ብመለስም ባልመለስም የራሳቸው ጉዳይ ግን መጀመሪያ እንደ መጀመሪያው ህጀ ቢሆን አሁን ጥቅምት ላይ ህጀ ቢሆን እመለስ ነበር። ምክንያቱም አደራ አማና ረመዳን ላይ ትመጫለ እኒያሰን ስለማምንሽ ነው እምልክሽ አሁን ይህን ቃ ማሳድሰንልሽ እምልክሽ አንቺን ስለማምንሽ ነው በጣም ነው ማምንሽ ምናምን እንዴ ይህን ያህል እንዴ ታመንሻ ምናምን ነገር ሲሏት ልጆቿ ራሱን ያምናት አለሁ ያኔ ሰማ አቷሽ ምናምን ነገር ስላላይ የሆነ ሸም እናንተ ደግሞ ሸም ይይዛችኋል። እንደኛ እንደኛ እንደነሱ እኮ አይደለንም። በጣም ነው ሸም የሚይዘንና ወይኔ 15 ደቂቃ ነው ያወራሁት። እና ያ ያ ነገር ስላለ እንሻአላህ እመለሳለሁ ብዬ ነበር። ዞሮ የመጣሁበትን ወሬ ረሳሁት። ትቃጠላል